በኢትዮጵያ ፖሊስና ስፖርት ቁርኝታቸው ከረጅም ዘመናት በፊት የጀመረ ነው። ፖሊስ በሚል ዓለም አቀፍ ስያሜ ከመጠራቱ በፊት በነበሩት ጊዜያት የከተማ ዘበኛ፣ ነጭ ለባሽ ወታደር እንዲሁም የአራዳ ዘበኛ ተብሎ በተለያዩ ዘመናት መጠራቱን የታሪክ ምንጮች ያስረዳሉ። በእነዚህ ዘመናትም ሰራዊቱ የስፖርት ውድድሮችን ያደርግ እንደነበር ታሪክ ይመሰክራል። የከተማ ዘበኛ መሪ የነበሩት አለቃ ገብሩ ለትምህርት ወደ ትሪፖሊ ይላካሉ። የትሪፖሊ ጉዟቸው ዘመናዊ የጥበቃ ዘዴን እንዲማሩ ያለመ ነበር። ትምህርታቸውን አጠናቀው ወደ ሀገራቸው ሲመለሱ በአዲስ አበባ የከተማ ዘበኛ የሥራ ክፍሎች መካከል የስፖርት ውድድር እንዲካሄድ ማድረጋቸው በመዛግብት ላይ ሰፍሯል። ውድድሮቹም የተካሄዱት በጃንሆይ ሜዳ ላይ እንደነበር ታሪክ ይናገራል። የእጅ ኳስ፣ የሩጫና የፈረስ ፖሎ የስፖርት ዓይነቶች ለመጀመሪያ ጊዜ በተደረገው የስፖርት ውድድር የተመረጡት ነበሩም። ዘመናዊ የፖሊስ ተቋም በ1934 ዓ ም ከተመሠረተ በኋላ በአዲስ አበባ በወሎ በሐረር በሲዳማና በጅማ ያሉ ፖሊሶች በተለያዩ የስፖርት ዘርፎች በተሰማሩበት ቦታ እንዲያስፋፉ ታዘዙም። ከዚያም በኋላ በየጠቅላይ ግዛቶቹ የነበሩ የፖሊስ የሥራ ክፍሎች ተሰባስበው ስፖርት የሚያሳዩበት ቀን ተወሰነ። የፖሊስ የስፖርት ቡድኖቹ ለመጀመሪያ ጊዜ በግርማዊ ቀዳማዊ አጼ ኃይለ ሥላሴ ፊት በ1936 ዓ.ም ውድድር አካሄዱም። ከየጠቅላይ ግዛቶቹ የተውጣጡ የፖሊስ ስፖርተኞች አንድ ቦታ ላይ ተሰባስበው ሲወዳደሩ በኢትዮጵያ ታሪክ ይህ የመጀመሪያው መሆኑ ይነገራል። ያኔ ስፖርታዊ ውድድሮቹ እንዲካሄዱ የሰራዊቱ ጠቅላይ አዛዥ የነበሩት እንግሊዛዊው ብርጋዴር ጄኔራል ፊኖ ባንክስ ከፍተኛ ጥረት አድርገዋል ይላሉ የታሪክ ድርሳናቱም። ጄኔራሉ ይህ ተግባር መጀመሩ በረጅም ዘመናት ከፖሊስ አልፎ ለሀገር የሚተርፍ ውጤት ያመጣል ሲሉ መግለጻቸውን አሥራ ሁለተኛውን የፖሊስና የማረሚያ ቤቶች ስፖርት በዓል ምክንያት በማድረግ በ19 1994 ዓ.ም በታተመው መጽሔት ላይ የተገኘው መረጃ ያሳያል። ውድድሩ መካሄድ ቢጀምርም ከሌሎች የጸጥታ ተቋማት ውስጥ የነበረው ወታደር ወደ ፖሊስ ሰራዊት እንዲቀላቀል በመደረጉ በየጠቅላይ ግዛቱ የነበሩ የፖሊስ ማሰልጠኛ ትምህርት ቤቶች ወታደሮችን ፖሊሳዊ ሙያ ወደ ማሰልጠን ሥራ እንዲገቡ ተደረገ። በዚህም የተነሳ ሀገር አቀፍ የፖሊስ ስፖርታዊ ውድድር ከ1938 እስከ 1943 ዓ ም ሳይደረግ ቆይቶ ነበር። በ1936 ዓ ም ለመጀመሪያ ጊዜ በተካሄደው የስፖርት ውድድር አሸናፊ ለሆነው የፖሊስ ቡድን የሚሰጥ የግርማዊ ንጉሠ ነገሥት ልዩ ዋንጫ ነበር። ዋንጫው ልዩ ቅርጽና መልክ ያለው ሆኖ በጠቅላላ ድምር ውጤት አሸናፊ ለሆነው ቡድን ይሰጣል። በየዓመቱ ብልጫ ላሳየ የፖሊስ ቡድን ያው ዋንጫ እየተዘዋወረ ሲሰጥ ቆይቷል። በየውድድሩ አሸናፊ የሚሆነው ክፍል ስሙ በዋንጫው ላይ በወርቃማ ቀለም ይጻፍበታል። ለመጀመሪያ ጊዜ በተደረገው የ1936ቱ የስፖርት ውድድር የአዲስ አበባ ፖሊስ ማሰልጠኛ ትምህርት ቤት አሸናፊ በመሆን የግርማዊ ንጉሠ ነገሥትን ዋንጫ ሊወስድ ችሏል። እስከ 1943 ዓ ም በተካሄደው ውድድር ይኸው ክፍል አሸናፊነቱን አስጠብቆ ዘልቋል። ፖሊስ ሰራዊት መካከል የተገኙ ስፖርተኞች ለሀገር አቀፍ ስፖርት እድገት ታሪካዊ አሻራቸውን አኖረዋል። በፈረስ ስፖርት በውድድሮች ላይ ይካፈሉ ከነበሩ ስፖርተኞች መካከል ተጠቃሾቹ ከኢትዮጵያ ፖሊስ የተገኙ መሆናቸው በታሪክ ተዘግቧል። በቦክስ ውድድርም ኢትዮጵያን ወክለው ይወዳደሩ የነበሩ እውቅ ቦክሰኞች የፖሊስ ሰራዊት ውጤቶች ነበሩ። 1952 በተካሄደው የሮም ኦሎምፒክ ላይ ለመሳተፍ አራት ቦክሰኞችና አንድ አሰልጣኝ ማስመረጥ ችሎ እንደነበር የታሪክ መዛግብት ምስክር ናቸው ከዛም በመቀጠል ለቶኪዮ ኦሎምፒክ ሀገርን የወከሉ ቦክሰኞችን ያስመረጠው ፖሊስ ተምሳሌት እንደሆነ ቀጥሏል በ1961 ዓ ም በሜክሲኮ ላይ ለተደረገው የኦሎምፒክ ውድድር ስፖርተኞች ከፖሊስ ተገኝተዋል ጉራዊ ውድድሮችም ላይ ኢትዮጵያን ወክለው ደምቀው የታዩ ቦክሰኞች አሉ። በዓለም አቀፍ መድረኮች ላይ ከተለያዩ የአፍሪካ ሀገራት ጋር የመግጠም ዕድል ያገኘችው ኢትዮጵያ ስሟን በታሪክ መዝገብ በድል ማስመዝገብ ችላለች። በዚህም ከፖሊስ ሰራዊት የተገኙ ስፖርተኞች ጎልተው ታይተዋል። አብነት ያህል በኮንጎ ብራዛቪል፣ በናይጄሪያ፣ በሊቢያ፣ በዛምቢያና በሌሎች የአፍሪካ አገራት የፖሊስ ስፖርተኞች ተልከው በድል ተመልሰዋል። በሁሉም የስፖርት ዘርፎች ኢትዮጵያን ወክለው ሰንደቅ ዓላማዋን በክብር ያውለበለቡ ጀግኖች በየዘመናቱ ከፖሊስ ሰራዊት መውጣታቸው ዛሬም ፖሊስና ስፖርት የጠበቀ ቁርኝት ኖሯቸው እንዲዘልቁ አድርጓል። የኢትዮጵያ ፌዴራል ፖሊስ የታሪክ ቅብብሎሹ እንዲቀጥል እያደረገ ይገኛል። ከረጅም ዘመናት በፊት የተጀመረው ሀገር አቀፍ የፖሊስ ስፖርት ውድድር አሁን 19ኛ ዙር ላይ ደርሷል። ፖሊስ 116ኛ ዓመት የምስረታ በዓሉን ለማክበር ዋዜማ ላይ በሚገኝበት በዚህ ታሪካዊ ሰዓት መላ የፖሊስ ሰራዊት ስፖርታዊ ውድድር ማድረጉ ለስፖርቱ ዕድገት የተሰጠው ትኩረት ከፍ ያለ መሆኑን ያሳያል። ካዊውን የኦሜድላ ስፖርት ክለብ ወደ ቀደመ ዝናው ለመመለስ እየተሰራ ነው። ለዚህም አንዱ እርምጃ ሀገር አቀፍ የፖሊስ ስፖርት ውድድር ማካሄድ ነው። በዚህ ወቅት የሚገኙ ምርጥ ስፖርተኞችን መልምሎ ኦሜድላን ወደ አሸናፊነት መንገዱ እንዲመለስ፣ ለክብሩና ለታሪኩ በሚመጥን ደረጃ ላይ እንዲገኝ ለማድረጉ ሥራ ትልቅ ትኩረት ተሰጥቶታል። ሰላምና ደህንነት ለሁለንተናዊ ተጠቃሚነት